ሰላም የጉዞ ከሜሎ ጋር ቤተሰቦች እንዴት ናችሁ? ልኝ በዚህ ቻናል የሚተላለፉ ፕሮግራሞች ይጠቅሙኛል ብላችሁ ካሰባችሁ ሰብስክራይብ፣ ለሌሎች ተደራሽነታቸው እንዲጨምር ደግሞ ላይክ ሼር በማድረግ በደንብ ቤተሰብ ሊሆኑን ይችላሉ። አብራችሁ ይቆዩ። ብዙዎቻችሁ ቲክቶክ ላይ ከዚህ በፊት የሰራሻቸውን ስራዎች ንገሪኝ፣ እኛም ከዛ የምንማረው ነገር ሊኖር ይችላል ብላችሁ እየጠይቃችሁኝ ስለሆነ እኔም በእነሱ ዙሪያ ከዚህ በፊት የሰራቸውን ስራዎች ከውድቀቴ ምን ተማርኩ፣ ምን ጥሩ፣ ምን መጥፎ ነገር ገጠመ፣ የሚለውን ነገር በዝርዝር ከዚህ በኋላ አቀርብላቸዋለሁ ማለት ነው። ለመጀመሪያ ስራዬ የአዲስ አበባ ዩኒቨርሲቲ ተማሪ ሆኜ ከገባሁ በኋላ ፍሬሽማን ላይ ነው። መሽሩም ቦክስ ነበር ያሰራሁት። እጄ ላይ አባቴ ሴቭ እንዳረገው ከባንክ እንዳታወጪ ብሎ የሰጠኝ ብር ነበር። በሱ ብር መሽሩም ቦክስ አሰራው። መሽሩም ቦክስ ማለት ካላወቃችሁ፣ እንዴት ነው አሁን ቺፕስ ምናምን የሚሰሩ ሰዎች በብረት አሰርተዋል። ከዛ ከላይ እንደ ጣራ ነገር አላት። ከዛ እዚህ ጋር መጥበሻ ምናምን ቦታ አላት። እናንተ ከውስጥ ነው የምትቆሙት። ከስር ደግሞ መደርደሪያ ምናምን አለው። እሱን ነው ቦክስ ምላችሁ ከዚያ በኋላ ጀሞ አንድ አካባቢ ነበር፣ በረንዳን የተከራየት የዘይት ቤት ነበር ቤቱ ትዝ ይለኛል። አሁን የሚገርማችሁ ፍቅሬ ኩን ስፓኛ ስጋ ቤት አለው እዛ ጋ ኪሩ ጋ ነው። በዚህ ጋ ፍቅሬ ኩን ስፓኛ አለ፣ በዚህ ጋ ኪሩ አለ፣ በመሀል መንገድ አለች። የምታስታውሳት ከሆነ ና ድሮ ታክሲ ሰልፍ ምናምን የሚቆመው እዛ ጋ ነው ይሄ ፍቅሬ የነበረበት ቦታ ላይ። ስለዚህ ለዛ ነበር ቦታው ነው የመረጥኩትኝ። ና እሱ ጋር በረንዳውን ተከራየ አምስት መቶ ብር ነው የከራዩኝ በወር። ማይጠቀሙበት በረንዳ ነበር እነሱም። ከዚያ በኋላ ጥሩ ሆነ። ስራ መጀምረው ከአስር ሰዓት በኋላ ነው። ጓደኞቼም ይረዱኛል ምናምን አብሮኝ ይሆናሉ። በቃ እዛ ጋር እየቀለድን እንጂ እየሰራን ራሱ አይመስልም። ያው ሁሉም ይጠብሳል፣ መልበስ ያለበትን እየለበሰ። የራሳችን አለባበስ ይሄ ነጭ ኮፍያ አርገን አስር ሰዓት ጀምረን እስከ ሁለት ሰዓት ምናምን ይሰራ ነበርና ንጹህ ሶስት መቶ ብር ምናምን ይሽ ይገባ ነበረ እና በዛ ሰዓት ትልቅ ብር ነው። ሶስት መቶ ብር እኔ ከዛ ተመርቄ ወጥቼ ምናምን መኪና አባቴ ገዝቶልኝ ምናምን ራሱ በቀን 300 ብር ገቢ ነበር። ቤት አከራየሁ እና እዛ ሶስት መቶ ብር መስራት ቀላል አልነበረም፣ በዛ ሰዓት ማለት ነው። ከዛ በኋላ የተወሰነ ጊዜ ከሰራው በኋላ አባቴ አወቀ እና ቦታውን አሳየሁት ምናምን ያው ለእኔ ብዙም ባይነግረኝም ግን አክስቶችን አጎቶችን ምናምን ይዞ አጋጣሚ በዛ ጋ ሰልፍ የልጅ ስራ ቦታ ምናምን ይል እንደነበር ማለት ስራ ለመጀመር መሞከሬ አስደስቶታል፣ ግን እኔ ያለው እኔ በቂ ነኝ በሰዓት መስራት አይጠበቅብሽም አለኝና በሰራተኛ ለማሰራት ሞከርኩ፣ ግን ያው እንደ ራሳችሁ አይሆንም ነገር ተውኩትኝና ና መጨረሻ ላይ መሽሩም ቦክሷ በብረት ዋጋ ምናም ተሽጣ አለቀ ማለት ነው። ሁለተኛ ስራ የነበረው አድቨርታይዚንግ ነው ማለት የቲቪ ማስታወቂያ ምናም ሳይሆን ፕሪንቲንግ ላይ ነበር። እሱን ደግሞ የጀመርኩት ከአዲስ አበባ ዩኒቨርስቲ ተመርቄ እንደወጣሁ ነው። ቢዝነሱ ብዙም አዲስ አልነበረም ለኔ፣ ምክንያቱም ግቢ የነበሩ ልጆች ቀድመው ወጥተው ይሰሩት ነበር ና ወርክሾፕ እንደሚያሰሩ አቃለው ስራው እንዴት እንደሚገኝ አውቃለሁ ምናምና ብዙ አልከበደኝም፣ ወደ ስራው ለመግባት። ስለዚህ ቢሮ ያስፈልግ ነበር፣ ንግድ ፍቃድ ለማውጣት አነስ ያለች ቢሮ ተከራየው። አብሮኝ ማር የነበረ ልጅ ቀጠርኩትኝ፣ ዲዛይን ላይ እንዲያግዘኝ። ጎበዝ አልነበርኩም እዚያ ላይ። ከዛ በኋላ በቃ ጥሩ ሆነ። ያው ራሴ ነኝ ሴልስ ማርኬቲንግ ምናምን በቃ ውጭ ሯሯጣለሁ፣ ወርክሾፕ ራሴ እሄዳለሁ ምናምን፣ በቃ አብዛኛው ነገር ከዲዛይን ውጭ ራሴ ነበርኩኝና በቃ ስራው ጥሩ እየሆነ ሊመጣ፣ ስራው እንዴት መሰላችሁ የሚሰራው? እነዚህ እንደዚህ ያልተለመደም ነበር። እያንዳንዱ ህንፃ አሁን ስም አለው። በእኛ ጊዜ ግን አብዛኛው ህንፃ ስም የለውም፣ እንደው ስም ካለውም በባነር ነው የሚያደርገው እንጂ ላይቲንግ ሌተር ውድ ነበር፣ አሁንም ውድ ነው። ያን ያህል ብር አውጥቶ ማሰራት ያን ያህል አልነበረም፣ ብዙ ህንፃ ብቻና ምንድን ነው የማደርገው፣ ፊኒሽንግ ላይ ያሉ ህንፃዎች እሄዳለሁ ማለት ነው። በቃ ፈልጋለሁ በጣም ኮንስትራክሽን የበዛበት አካባቢ ከሆነ ያኔ ብር ካምሳ ነበር አንድ ፌርማታ። የሶስት ብር መንገድ ምናም በእግሬ ሊሄድ እችላለሁ እና ይህንን እያንዳንዱ ውል ምናምን ምናም ደግሞ ከአባቴ ጋር እናወራለን እና በቃ እሱም ይህን ያል እየሰራሽ ከሆነ ተመርቄ ስወጣ የመደበልኝ ካፒታል ነበር፣ ስለዚህ ቀሪ ገንዘብ ስላለሽ መኪና ልግዛ ልሻለኝ። እሽ ያልኩኝ በጣም ደስ አለኝ። ና ቪትስ ሁለት መቶ ሀምሳ ሺ ብር ነበረች ያኔ መኪና ተገዛ፣ በእግር መሄድ ቀረ። በደንብ ስራዎች ወይም ብዙ ነገር አፈጣጠነልኝ። እሱ ከዛ በቃ ጥሩ መስመር ላይ ሆነን እያለ በእጅ በእጅ ደረሰኝ ነበር ምሰራው ልክ ገቢዎች ካስ ሬጅስተር አስገቢ ሲሉኝ ክፍለ ሀገር ላይ ምናምን፣ ደግሞ አንዳንድ ግጭቶች መነሳት ሲጀምሩ እኩል ሆነብኝ ማለት ነው። ስለዚህ በቃ ፈራሁኝ። በዛ ሰዓት መኪና መቃጠል ምናምን የተጀመረበት ጊዜ ነበርና ሰው ደፍሮ ለህንፃው ስም ማሰራት ሌክዠሪ ነው የሚሆንበት። በሰላም መኖር ነው የሚቀድመው በዛ ሰአት እና በቃ ፈራኝ። ካሽ ሬጅስተር ደግሞ በቃ እንደ ትልቅ ነገር፣ አንድ ነገር ብሳሳት የምታሰር ምና ነው የሚመስለኝ። ብዙም ልምድ የለኝም እና አይ ካሽ ሬጅስተርማ አላወጣም። በቃ ዝም ብዬ ካገኘሁኝ፣ ያው ስራውም ቀዝቅዟል። ካገኘሁኝ በጓደኞቼም ቢሮ ቢሆን ሰራለው አልኩኝ። ና ዘጋጋሁና ወጣዊ ማለት ነው እሱ ነው ሶስተኛ ስራዬ ደግሞ አጠናሁኝ የተለያየ ቢዝነስ። ከዛ እቃ ቤት ያዋጣል አዳዲስ ኮንዶሚኒየም ሳይት ተኪዶ የሚባል ነገር ሰማሁኝ። በደንብ ለማጥናት ሞከርኩኝ። ከዛ የካባዶ ነበር ሄድኩት። ምንም አላቀውም ሰፈሩ፣ ወደዛ አካባቢ ኖሬ አላቅም። አባቴ ከሚኖርበት አካባቢ በጣም ሩቅ ነው። ግን በድፍረት ሄድኩኝ እና ሱቅ ፈለግኩ። ምናምን አሟላሁኝ። ቀይን በደንብ አሟላሁ። ከዛ ግን እየተመላለስኩ ስለማልችለው ባለአንድ መኝታ ተከራየሁና እሱንም ልክ በቃ ቤተሰብ እንዳለው ሰው ሶፋዬን ቲቪ ምናምን አርጌ መኖር ጀመርኩ ማለት ነው። ከዛ በኋላ እሱም ጥሩ ነበር፣ ግን ምንድነው እኔ ሁሌ የሚገጥመኝ ስራ ላይ ኤክስፔክት ማረገው ገንዘብና ማገኘው ገንዘብ እኩል አይመጣም። አባቴ ቤት የምኖርበት መንገድ እና እሱን ኑሮ እዚህ ጋም ለማምጣት ስሞክር ገቢው አይበቃኝም ስለዚህ በዛ ምክንያት ነው ብዙ ስራዎች ፌል ያደረጉት። ከዛ ይሄ ብቻ ብቻውን ሊያኖረኝ እንደማይችል ስለገባኝ መኪናን አከራየሁ ማለት ነው። መኪና ሶስት መቶ ብር ነበር የሚከራየው በቀን ያኔ። የተወሰነ ጊዜ ከተከራየ በኋላ ኩርኩም ናት፣ አሁን ትንሽ ኩርኩም ናት፣ ያኔ ግን ትልቅ ነገር ነበር ለኔ እና የመጀመሪያ ግጭት ጊዜ በቃ በጣም አለቀስኩ አዘንኩኝ ምናምና መኪናውን አወጣት አውቶማቲካል ራሴ ይሻት ስራ መፈለግ ጀመርኩኝ። ከዛ አንድ ስራ ተገኘልኝ። የሆነ ክፍለ ከተማ ነው። እዛ ክፍለ ከተማ ውስጥ የሚሰራ የህግ ባለሙያ ነገር ነው እና እሱን ማመላለስ መኪና ከነ አሽከርካሪው ኪራይ በሚባል ደረጃ ማለት ነው። በቃ በጣም ደስ አለኝ። ነዳጅ እነሱ ናቸው የሚሞሉት፣ ኪራይ ይከፍሉኛል። ከእንደገና እንደውም እሱ ትንሽ ተቸግሮ ነበር። ሴት አሽከርካሪ እንዴት ነው ይቅርብህ ምናምን ሲታይ፣ እንደውም ሴት በመሆኗ ሞት ጠንቃቃ ትሆናለች፣ ለእኔ ሴፍ ነው፣ ተመችቶኛል ብሏቸው ስራ ቀጠልኩ ማለት ነው። በጣም ጥሩ ሰው ነበረ፣ ጥሩ ፖዚሽን ላይ ያለ ሰው ነበር። ግን ጠዋት ጠዋት ይዤው ሰወጣ ሚስቱ ስኳር ትሰለፍ ነበር እና ይገርሜ ነበር፣ ምን አቀኛ ሰው ቢሆን ነው ምናምንል ነበር። ከዛ በቃ እሱም በጣም ጥሩ ሰው ሆነልኝ። ጠዋት ጠዋት ነው በብዛት ማድረስ ሰው ሲወጣ መኪና የድርጅት መኪና ካገኘ ይሄዳ፣ ራሱ እንዳት መጭኝ ነው የሚል። ምክንያቱም ከየት እንደመመጣ ያውቃል። መድሃኒዓለም አካባቢ ነው የእሱ ስራ ቦታ፣ እኔ ደግሞ ከባዶ ነው የምኖረው። እና በዛ ሰዓት የሜትር ታክሲ ስራ አልተጀመረም ነበር፣ ወይ ተጀምሮ አላቅም ነበር። አላቅም ብቻ እሱ በስነስርዓት ምን እንደነበረ የዛን ጊዜ አላቅም፣ ግን ምንም አይዲያ አልነበረኝም። ስለዚህ በባዶ ነበር እሱን ለወስድ ከመጣው መምጣት ያለብኝ ብዙ ጊዜ መኪና አግኝቻለሁ እንዳ መጪ ምናምን ነው የሚለኝ፣ ምሳሳትም መገኘት አለብኝ መውጣት ከፈለገ ግን ብዙ ጊዜ አያስቸግረኝም ነበር። ነው ጥሩ ሆኖ ልኝ ይህን እየሰራው በቃ ቤቱም ገቢ ያመጣል፣ በቃ በደንብ ሲለምድ ደግሞ ጥሩ ይሆናል ብዬ እሱን እያስከሄድኩ ተረጋግቼ እየኖርኩ ባለውበት ሰዓት አንድ ቀን መኪና በሌላ ሰው እጅ ሆና ቶታል ዳሜሽ ትሆንብኛለች ማለት ነው። በቃ ቦታው ላይ ስደርስ መኪናው የሚነዳም አይደለም። ኢንሹራንስ ነበረኝ ፉል ኢንሹራንስ ስትገባም ቶታል ዳሜጅ ነው ያሉኝ መጠገንም አይችልም ስለዚህ ብር ነው ሊሰጠኝ የሚችለው የነበረው። እሱ ፕሮሰስ ወደ ሶስት ወር ፈጀ ከዛ ልክ ፕሮሰሱ አልቆ 230 ሺህ ብር ተወስኖልኝ ሲሰጠኝ መኪና 350 ሺህ ገባ ስለዚህ ድጋሚ መኪና መያዝ ከባድ ነበረ እቃ ቤቱም ለብቻው ሊያኖረኝ አልቻለም በቃ እቃ ቤቱንም ሸጥኩኝ ቤቴንም ለቀኩና ጠቅልዬ ወደ አባቴ ጋር ተመለስኩ ማለት ነው። የመኪናውን ብር እንዳላጠፋ ለአባቴ የሰጠውትኝና እሱም ቢዝነሱ ጥሩ ሁኔታ ላይ ያው ኮንስትራክሽን ላይ ክፍያ የሚቆይበት ጊዜ አለ ምናምን ና እሱም ሊያግዝ የሚችልበት ወቅት ላይ አልነበረም መኪና ለመግዛት ና በቃ ያለችው ብር እንዳጠፋ አባቴ ጋር እኳት ና ሶስት ወር አካባቢ ሰራሁኝ እሱ ጋር ተቀጥሬ ማለት ነው። ሶስት ወር ከሰራው በኋላ ግን ከዛ በላይ መቀጠር አልቻልኩም። በቃ በህይወቴ ተቀጥሬ ማቀው እሱን ጊዜ ነው አባቴ ጋር ሶስት ወር። በቃ በራሴ መስራት ነው የምፈልገው ለራሴ መስራት ነው የምፈልገው በብዛት እና ይሄ በዚህ ሰዓት ይገባ በዚህ ሰዓት ይወጣ ምናምን የሚባሉ ህግጋቶችም አይመቹኝም ራሴ ላይ ካየሁት ነገር እና ወጣሁኝና በቀደም የሆነ ስራ ልሞክር አልኩትኝ አባቴ ሁል ጊዜ ሰፖርት ነው የሚያደርገኝ፣ በምፈልገው መንገድ ሀሳብ ይሰጠኛል እንጂ ሰፖርት የሚያደርገኝ ሀሳብ አይ ምናምን አይለኝም። ብዙ ጊዜ በርቺ፣ ቀጥይ ነው የሚለው። ያመንኩበትን ነገር እንዳረግ ነው የሚፈቅድልኝና ስለዚህ አንድ የግል ኮሌጅ አካባቢ ተማሪዎች ስላሉ ያው እንቅስቃሴ ሊኖር ይችላል ብዬ እንደ ሚልክ ኮርነር ጁስም ያለው አብሮ እና እነዚህ ቸኮሌት ሮሎች ምናምን በቃ አላደል ፋስት ፉድ ነገር አድርጌ ቆንጆ ቤት ነው ደግሞ ማድረገው። ሁሌ ስራ ስሰራ መቀመጥበት ነው ብዬ ስለማስብ ኢንቴሪየሩ ላይ በደንብ ነው የምጨነቀውና ፎ አርጌ ከፈትኳት። እሷ እንደተጠበቀው አልሆነችም ጭራሽ።